አሁን አሳልፎ ይወጣ። እኔ በእናተ እንድንከራከር እስካሁንም ድምጽ እንደዚህ ቀሳሪ ጌለስለስ ብዬ አወራሁክ እንዳይሰሙ ብዬ ነው። ምንም ከፈለገ ምን ማለት ነው በቃ

አትጋፋይ፣ አትገባም፣ ከምር አትገባም። እንደ ትናንት ነው። የሰጠውን ነገር ጥለ ወርወረ። እንዳትሄድሽ ቀስ ብለ በክብር ድምፅን ሳታሰማቅ አትወራጭ፣ ሳለውኮ ሳልገነሰብ ምናጠፋው፣ የኔ ፍቅር ጠፋሽብ፣ የደሽ ቀረሽ ያላንቺ አይሆንም ታውቂያለሽ። በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ሕይወት። ጨለማ ወረሰው ቤቴን። አቅቶኛል ያላንችኔ በስራ ዝዬ ሃ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቦቼ እንግዲህ ትናንት ላስደበርኳችሁም ላስከፋኋችሁም ባደረኩት ነገር በጣም ይቅርታ። ትንሽ ስሜታዊ የሆኝ ነበረ ተናድጄም ስለነበረ ነው። እንግዲህ ዛሬም ተመልሼ ሩታ ጋር መጥቻለሁኝ። ሩታን ብቻ ሆኜ እስኪ የምትረዳኝ ከሆነ ላስረዳት ፈልጋለሁ። በዛውም ደግሞ ልጄ በጣም ስለናፈቀኝ ማየት ፈልጋለሁ። ኦልሬዲ ሦስት ቀን አራት ቀን ሆነኝ ልጄን ካየሁት ማለት ነው እና ወደ ውስጥ አልገባሁም ነበር ሶስት ቀን ይሆነኛል ቢያንስ እና ትናንትናም ትንሽ ተናድጄ ነው እንደዚያ ያደረኩት ላስረዳትም ብሞክር ምንም ልትረዳኝ አልቻለችም እና ሄርሜላንም ጓደኛዬ ሳቅን ይዣቸው የመጣሁት የነበረው እውነታውን እንድታቅ ስለምንፈልግ ነው ግን ሩታ እውነታውን እያወቀች እንኳን አንዳንድ ጊዜ መረዳት የማትፈልጋቸውን ነገሮች አትረዳም እና ትንሽ ነገሩ አናዶኝ ስለነበረ ነው በእንደዛ አይነት ስሜት የወጣሁት ማለት ነው እና እ ዛሬ የምንሄድ ና ወደ ውስጥ ገብተን ልጄንም አይቼ እሷንም ለማረጋጋት ሞከራለኝ እኔ ከምንም ነገር በላይ ሰላም ነው የሚቀድመው እና ቢያንስ በቃ ሰላም እንድትሆን ብቻ ነው የምፈልገው ማለት ነው እሷ ሰላም ከሆነች እኔ ችግር የለብኝም እና ለዛም ነው በተደጋጋሚ እያገኘዋትም ነገሮችን ለመፍታት ምናምን ነው እየሞከርኩኝ ያለውት ይሄ ከዛ በፊት የተፈጠሩትም ነገሮች እንድትረሳቸው ምናምን ነው ለማድረግ እየሞከርኩ ያለሁት ማለት ነው። ሩታ ደግሞ ያንን ነገሮች እያነሳች በዛ ምክንያት እኔን ነው እየወቀሰችን ያለችው እና ቢያንስ ወደኋላ ዞር ብላ እንዳታስባቸው ለማድረግ ነው የምሞክረው እና ዛሬም የመጣሁት በሰላማዊ መንገድ የምታወራኝ ከሆነ ገብቼ አወራት አለሁ ማለት ነው። እንግዲህ ጩጭ ሰላም ብለን አግኝተ ነው እንሄዳለን ማለት ነው ቤተሰቦቼ

የዋንዳንድ ጊዜ እንድትመላለሱ የሚያስገድራችሁ ነገር ይኖራል። አሁን ረዲ እኔ ልጄ እዚህ እስካለ ድረስ ግዴታ ነው መመላለስ፣ መጠየቅም ማለት ሰላም ነሽ ነገር ስከ እንት ለምን መጣ ለምን መጣ ለመ መጣ ነው የሚባለው እንኳን ደህና መጣ ነው የሚባለው ያው አንድ ጊዜ ልጄን ላገኝ እና ልወጣ አይቻልም አሳልሽን ሩታ አይቻልም እዚህ ቁም ሩታ አንድ ጊዜ ልጄን አገኝቼው ልወጣ ነው አይቻልም ለምሮም አይቻልም እዚህ ሲጀመር መመላለስ ማን አለ ቤት ስለ ስርዓት፣ ማን አለ ቤት ማንም ኖረ አልኖረ መግባት አትችልም። ስለማትችል ልጅህን ማየት ነው የምፈልገው። ትንሽ ጊዜ ታገሰኝ እና ከእናቴና ከአባቴ ቤት ስወጣ ታየዋለህ። እሱ እዚህ እንደዚህ እየመጣ በናትህ አትረብሽ። ትናንትናም ሲጀመር የማይደረግ ነገር አድርገን ሄድከው አይደል? እኔ ምንም አላወራም። በቀን የማወራት ሰልችቶኛል። እሺ አንቺን አላወራሽም። ልጄን አውርቼ እልወጣ አይቻልም። ይኸውልህ እሱንም ማየት የምትፈልግ ከሆነ እኔ ከዚህ ስወጣ ትንሽ ጊዜ ነው የቀረኝ፣ ገባ ስወጣ ታይዋለህ። በቃ እንደፈለክ ትሆናለህ። ከእኔ እዚህ ግን እናት አባቴ ቤት እየመጣ ፕሊስ፣ አትረብሽ። እሺ፣ እሺ፣ ትናንትና ኮሪያን፣ ትናንትና ያደረግከውን ነገር አይቻልም። ግቢ ውስጥ እንደዛ ተወራሽተን ምናምን፣ እንደውም ልቀቀኝ፣ ልቀቀኝ፣ ቆይ ልቀቀኝ፣ አንድ ጊዜ ስለዚህ ገብቼ ነው ማገረው

ያው ያው ልክ እቃውም ሰብረሃዋል፣ እንግዲህ የራስህ ወርወራ ግቢ ውስጥ ይህንን ነገር ይዘሀቢድ አንስተውን የሰጡን ጥሎት ሄደ ነገር ወይ ወይስ አንችን እሸጣችሁ ብሎ ስለዚህ እኔ ግቢ ውስጥ እንደዛ እየተወራጨህ ወርውሬው ምናምን ትሄዳለህ። ጭራሽ እኔ ጋ ምንም እንደማያደርግ ደጋግሜ ነግር ያህል ባደል ስለዚህ እሱን ዛ ያለ ትሄዳለህ በመጀመሪያ ሲቀጥል ደግሞ ከዚህ ትወጣ ትመጣለህ፣ እንደፈለግህ ልጅን ታየዋለህ። አሁን ግን እዚህም በቃ አስፈላጊ አይደለም፣ ገባ። በየጊዜው እየተፈጠረ ያለው ነገር ምንም አያስደስትም። ስንተኛ አይቻልም፣ በእውነት እየተገፋ አይነ ታውቋል። አይቻልም፣ እውነት አይቻልም። በቃ መሆን ስለማይችል እኮ ነው ላ መሆን አይችልም። ሲጀመር በቃ ይሄው ላ የተከበረ ግቢ ነው። በኔ ምክንያት የቤተሰብ ስም እንትን እንዲል አልፈልግም። የቤተሰብ ክብር ዝቅ እንዲል አልፈልግም። ከባድ አደለ ማለት ትናንትናም እንደዛ ሆነ ሄድክ እንደገና ደግሞ እኔ ማድረግ መምጣት እዚህ ግቢ እንዲመጣ አልፈልገውም። ሰው አመጣ ነገ ደግሞ ሌላ ነገር ይፈጠራል። ስለዚህ እንደዚህ አይነት ነገሮች እየተደጋገሙ በመጡ ቁጥር ሌላ መናናቅ ውስጥ ነው የምንገባው። አይሆንም፣ እንደዛ ጥሩ አይደለም። በቃ እኔንም ተረዳኝ። ና ብትሄድ ይሻላልና በረንዳው ላይ ሆነ እናውራ እና በረንዳው ላይ ሆነ እናውራ። ስማኝ፣ እሺ በል ለምን ታስጨንቀኛለህ? እኔንም እኮ ክፉ ነው እያደረገኛለህ። የኔን ጭንቀት ምንም ልትረዳልኝ አልቻልኩም። የኔን ጭንቀት ምንም ልትሰማኝም ሊገባህም አልቻለም። ለምን እኔን ክፉ ታደረገኛለህ? በእናትህ እኮ ታይዋለህ። በቃ እኔ ከዚህ ስወጣ ታይዋለህ። እውነት እንደፈለግህ ታይዋለህ ነበር ግን ነገሮች አግባብ ያላቸውም፣ በቃ ምንም አግባብ ያለው ነገር እየተፈጠረ አይደለም። በየ ጊዜው ምንም አግባቢ የሌለው ነገር እኮ አድርጌ አላውቅም። በቃ አሁን ትናንትና ስለመጣሁ ነው፣ እሷም ደግሞ የመጣችው የመጣሁበት ምክንያት አንቺን እንድናስረዳሽ ነው። ከዚ ውጭ አይደለም። እሺ ማንም ስንጨቃጭቅም እንዲሰማን አልፈለግም። አውሪኝና እንገባለን

ሁሉንም ነገር አን ናንቲ ቪዲዮ ነው። እንትኛል ታርግ እየታገስኩሽ ያለው ለምን ሰውን ማትረጅም ማለት መታገስ ማለት ይገባሻል። ገባሽ በደንብ እየታገስኩሽ እንዳለው በደንብ ታውቂዋለሽ። ጠንቅቀሽ ታውቂዋለሽ። ለምንም አይደለም እኮ እንደ እኔ ታገሳል። በዚህ ምድር ላይ አንተ እንደ እኔ አንተ ማለት እኔ ምንም ነገር እያደረግኩኝ ስላልሆነ ዝም ስላልከኝ ነው። ማለት ያንተ ጥፋቶች አልታዩ ወይም ደግሞ ምንም በቃ መስሪያ አልታለሁም። እስከ መቼ ነው እየተወቃቀስ ምንኖረው? መወቃቀስ ሳይሆን ይሄ እውነቱን እኮ ነው የነገርኩት። መወቃቀስ መወቃቀስ አይደለም፣ ምንም አይደለም። አንቺን ነው እየታገዝኩት ያለሁት አልከኝ የእኔ ትዕግስት ግን ምንም አልታየህም። ወይም እኔ ደግሞ ምንም ስላላደረግኩኝ ምንም አደጋቀት ወይም ምናምን መስሎክ ነው አይደል? አይደለም፣ ትቼው ነው ልታገስ ብዬ እኔ ማለት ነው። ከዛ በኋላ ነው አንተ ዝም ስላልኩ ምንም ማለት ወይም ደግሞ ምንም ጥፋት ያላጠፋክ እየመሰለክ ያለው እኔ ምንም አይነት እርምጃ ስላልወሰድኩኝ ነው አይደል? ወደ ማልፈልገው ነገር ውስጥ የግድ መግባት አለብኝ። ምንም አይነት እርምጃ እኮ መሰለኝ ይጠበቅብሽ ነው ምንም ያደረኩት ነገር ስለሌለ ማለት ነው እኮ እኔ ዝም ማለቴ ነው አንተን እንደዚህ እንድታሰብ ያደረገው። እኔ ደግሞ ልጅን የማየት መብት አለኝ እኮ ሩታ፣ ለምንድን ነው እኔም እኔ ልጅ የማየት መብት እኮ አለኝ ማንም አይከለክለኝም። ስወጣ ለምን መግባት ነገሮች ምን

ሁን ነገር አማእሽ እጅ ነው እግርህን ወደዚህ አድርገው፣ በርም ልዘጋው ነው። ክርክራችን እንዲሰማ ቤተሰብ እንዲረበሽ አልፈልግም። ሰምተኛ እኮ እንዲረበሽ ካልሽ፣ በሰላማዊ መንገድ አይቼ ነው የምወጣው። አይደለ አይቻልም። ለምን አይቻልም? ምን እጠይቅሻለሁ? ስለማይቻል በቃ። ምንም ንጠይቀኝ፣ ማችልም። ምንም ማን መቶ ሰጠና ነው ማለቴ፣ በቃ አያስፈልግም

መብት አይደለም ወይ? ሁሉ ጋር ካሰፍሽ ቦታ ላይ ነው ነው፣ እዚህ መጨረስ ያለብኝ ጊዜ ስጨርስ ልጅህን ታይዋለህ። ምንድን ነው ዛሬ ደርሶልህ እንትን ልጄ ልጄ የምትለው? እስከ ዛሬ ድረስ የት ነበር? እና ነው ምንም የትኛውም ትግስትህም እልህም ሚለቅስ ይፈልግ እሺ። እስከ ዛሬ ድረስ የት ነበርክ? አው ደጋግሜ ይላል። እየመጣሁ ነበርኩ። እስከ ዛሬ ድረስ የት ነበር የሚያስበለቅ ጥያቄ እራሱ ነው የምጠይቃቸው። የግድ እኮ ምን ልጅ መጓደድ ይጠበቅበት የነሱ ፍቅር ለመስጠት አሁን ገና ነው አባትነት፣ የታወቀ የታየ፣ ያኔ መንከባከብ ሲገባ የት ነበር? ናታው ሌላ ነገር አታስለበቀል ነው ያሸ። እየተበቀልሽ ነው። አደለም እኮ እየተበቀልሽ ነው። ከዛ በፊት ያላደረገምና ዛሬ ላይ ግን በእንደዚህ ልቅጣው እያልሽ እየተበቀልሽ ነው ነው

የምሬ ነው ነው፣ ሌላ ነገር ውስጥ ነው የምንገባው፣ ምር ሌላ ነገር ውስጥ ነው የምንገባው። እኔ እስከ ዛሬ ድረስ ዝም ብያለሁ አይደለ? በቃ ሌላ ነገር ማድረግ ነው የምጀምረው። ከምሬ ነው፣ አልፈልግም። በቃ እሱን አድርጌ ላሳየህ። አንተም የሆነ እርምጃ ተራመድ እና እኔም አድርጌ ባሳይቅ አይሻልም? ያንን ነገር ደግሞ እንዳደርግ የማትፈልግ ከሆነ አትምጣ፣ በቃ ሰው ሳይፉትን በጣም ብዙ ነገሮችን ማቀናበር ግን እችልበታለሁ። ምን ምን ተቀናበረው? ይሄ ነው ነው ግልጽ ነው አይደል? እያወራሁሽ ያለሁት ለምን ስራ በደንብ እያወቅኸው፣ ለምን ደግሜ እልሃለሁ? ለምን ራሴን አደክማለሁ? የትኛው ስራ የትኛው ስራ ነው የምትወደው? ጭቅጭቀኝ። እኔ ሰላም የማግኘት እፈልጋለሁ። አትረብሽኝ። እሺ፣ እንደፈለክ መሆን ይችላል አንተ ሙታኔ እኮ በሰላማዊ መንገድ ነው እንጂ እያወራሁሽ ያለሁት አንቺ እኮ እልህ ነው እንደዚህ እያደረገሽ ያለው። በእልህ ነው እያወራሽኝ ያለሽው። እንዴ እልህ እሺ ሁሉ ነገር ታይው ስላለፈው ነገር ታይው ሁሉም ነገር አርሾ ጋር እኮ ሰላም ሽን አልነሳሁሽም እንዴ መጥቼ ምን አረኩ ጨቀጨኩሽ እንዴ ዛሬ ነው አይደል የመጣሁት ሌላ ጊዜ መጥቼ አንድ ቀን ጨቅጭቄሽ አቃለሁ እንዴ ሰው ላስረዳሽ እንኳን የሆነ ነገር እኮ አትፈቅጂም ሩታ የራስሽን ስሜት የራስሽን ፍላጎት የራስሽን ነገር ብቻ ነው የምታስቀድሚው የራስ ወዳድ እየሆንሽ እኮ ነው ያለሽው እኔ እንድታስረዳኝም አልፈልግም ምንድን ነው? አይፈልግም በቃ ምክንያት፣ እንዲምቱ ምክንያት ምንድን ነው? እናንተ እኮ ጠንቅቀን እንታዋወቃለን ምናምን፣ ለምንድን ነው? አዲስ ህይወት ጀምረናል፣ ልጅ መጥቷል። ያለፈው ነገር ነገር ቢያንስ አዲስ ህይወት ጀምረሻል አይደለ? በቃ አዲስ ሁሉ ነገር፣ አዲስ ሁሉ ነገር ማለት የሆነ እንደዚህ ስታረግ እንኳን ምን አላ ይችላል። ግን እያወኩ ይህን ነገር እንዴት ልቀበል

እኔ ከዚህ በፊት ነገሮችን ፊት ለፊት ተጋፍጪ ማሸነፍ እንደሚቻል በደንብ አምን ነበር። አሁን ግን መተው፣ ከነገሮች መራቅ፣ መሸሽ ምን አይነት ሰላም እንደሚሰጥ ስላገኘሁ ሁሉንም መተው ነው። መቀየጥ ቂም ስላለብሽ ነው። ሩታ ሰላም መፍጠር ያልቻልሽው ቂም ስላለብሽ ነው። ምክንያቱም ደስተኛ እንድትሆኝ ብዬ እኮ ነው ቪዲዮ ጥያቄ ጊዜ የምመላለሰው። ደስተኛ እንድትሆኝ ብዬ እኮ ነው የሚያስደስትሽ ነገር እያደረኩኝ ያለሁት። ፍላጎትሽ ምንድን ነው? ቆይ እስኪ ንገሪኝ። ይሄ ነው በይኝ። ፍላጎትሽ ምንድን ነው? ፍላጎትሽ ምንድን ነው? ተናገሪ። ፍላጎት በቃ ሰላም የሚሰጠኝ ሰላም የምታገኙ ከኔ መራቅ ነው። ከኔ መራቅ ሰላም ይሰጥሻል። እንዳሁን ኩርጣኔ ስመላለስ ደስተኛ ልትወኝ ነው የሚገባው። እንኳን ደህና መጣ ብለሽ ነው መቀበል ያለብሽ። እንዲ ምን ከዚያ ያስፈልገዋል ሩታኔ በምን አይነት መንገድ ማስረዳት እንዳለብኝ ግራ ያለው። ምንም ነገሮችን ለማስረዳት እንኳን በሞከር ምንም እየገባሽ አይደለም። ማውራው ነገር አትሞክር፣ በምንም አታስረዳም፣ በምንም አትሞክር። እሺ ምን እንደምን ነገር ተወኝ። እዚህም እየመጣ አትረብሽ። ልጅን ማየት በምትችልበት ጊዜ ታያዋለህ። አሁን ግን በቃ መመላለሱ አስፈላጊ አይደለም። አንደኛ መረባበሽ መጨቃጭቅ ነው የሚሆነው፣ እዚህ በመጣ ቁጥር። ሰምተኛለሁ እኮ እኔ። ለምን አልረብሽም? መቀመጥቼ ሰላም ብዬሽ ልገኝ አይቼ ነው በቃ ምሄደው። አልፈልገውም፣ እሱንም በቃ እኔ አልፈልግም። በእንደዚህ አይነት ስሜት ውስጠኛ እየመጣ ምንም ደስተኛ ልሆን አልችልም። ባትመጣ ነው የሚቀል። የለ ነው እሺ፣ አትምጣ። ትንሽ ጊዜ እኮ ነው። እንደ ስንት ጊዜ ታገርኩ እግዚአብሔርን ከልብሽ ቢሆን ኖሮ ማለት ነው። እኔ እዚህ ቤት ስመጣ ሁሌ ደስተኛ ነበር። አይ አልፎ አይደል እንዴ? ስንት ጊዜ ሳታገኘ ዛታይ እኔንም ልህንም ሳታይ እኮ ስንት ጊዜ ቢኖረው የለ። ሩታ እንደዛ የሚያስብል ደረጃ አልደረሽም። ገና አንድ ወረሽ እንኳን አላልሞላም እኮ ከወለድሽ። ኖ ኖ እሺ፣ ተወው በቃ። እሺ፣ ተወው እሱ ነው። እና ታዲያ እንዲበረግትን መሰራትም ደሞ አብሬሽን እንዳልሆነ ያደረግሽኝ አንቺ ነሽ። እኔ ለመቅረብ እየሞከርኩኝ ነበር በብዙ መንገድ፣ አይደል እንዴ ራስሽ ነሽ ብቻኝነቱን የመረጥሽው ራስሽ ነሽ ብቻሽን እየሆንሽ የነበረው እንጂ ብዙ ቀን አብሬሽ እንኳን ሐኪም ቤት እንዴት ስልሽ አይ ነው ምትኝ የነበረው ብቻ ነው የሚሄድ ነበር ምትኝ እንዴ። እና ምን ላርግ ከዚ በላይ አይደለ። እና ምን ላርግ ቆይ ምን ማድረግ ነበረብኝ ታዲያ? ሰመጥችሰመጥቼ እንኳን አግኝቼሽ በአካል ስንት ቀን ነው ሀኪም ቤት እንሂድ፣ በቀጠሮሽ ቀን እንኳን ተናግሮኝ ቀጠሮሽን ቀን ይዤ እንኳን እንሂድ ስልሽ እኮ እሺ አላልሽኝም ነበር። ስለምን መወሻሸት ነው ቢቀርስ። እኔ ካስታወስኩት አይደለም። እዚ ግቢ እንድትመጣ ምንም ምንም ድምፅህን መስዋዕት ልጠላ እችላለሁ። ማስታወስ አልፈልግም። እሺ ፍላጎቶሽ በቃ አሁን በክብር ትሄዳለህ። እባክህ በጣም ብዙ ተጨቃጨቅ። እሺ ማለቴ በቃ እኔ